ነቢዩ ዓለይሂ ሰላቱ ወሰላም በተለያየ ሐዲታቸው ላይ ወንዶች ልብሳቸውን እንዳያስረዝሙ አማና ብለዋሉ። በአካልም ያገኙትን ልብስህን ከፍ አርግ ብሎ መክሮአሉ። እንዲሁም ደግሞ ሐዲታቸውም ላይ ይህንን ስነ መግባር የሚፈጽሙ ሰዎችም አላህ ዘንድ ትልቅ ቅጣት እንደሚጠብቃቸው ተናግሯሉ። የአላህ መልእክተኛ ዛሬ የተለያዩ አመለካከቶችና የተለያዩ አቅልን ሊቀይሩ የሚችሉ ፍክራዎች ውስጣችን ገብቶ ከነቢዩ አለይ ሰላት ወሰላም ምክር የሰው ልጆችን ምክር የሰው ልጆች ቢያስቀድሙ ከነቢዩ አለይ ሰላት ወሰላም ምክር ስሜታቸውን ቢያስቀድሙ ከነቢዩ አለይ ሰላት ወሰላም ምክር የበታች ተደርጌ ታያለው የሚልን ቢያስቀድሙም ልብሴን ከፍ አርጌ ከለበስኩኝ የተለያየ ስም ይሰጠኛል ብሎ የነቢዩን አለይ ሰላቱ ወሰላም ንግግር በተለያዩ ሲስተሞችና ዘዴዎች አላህ ካዘነላቸው ውጭ ያሉ ሰዎች ባይቀበሉም፣ ነቢዩ አለይ ሰላቱ ወሰላም ግን ምን ይላሉ? መንጀረ ያስረዘማሉ ሰውበሁ ልብሱን ሁየላ ለኩራት ብሎ ያስረዘም አሉ ነቢዩ አለይሂ ሰላቱ ወሰላም። ኩራት ብሎ ማለት ምን ማለት ነው ከተባለ ሀቅን አልቀበል ብሎ የማይቻል ነገር ላይ መዘውተር ራሱ ኩራት ነው የሚባለው። የተከለከለን ነገር እየተገበሩና እየፈጸሙ ኩራት አይደለም የሚሉ ሰዎች አሉ። ይህን ግንዛቤ ከየት እንዳመጡት አይታወቅም። ኩራት ብሎ ማለት ራሱ ነቢዩ ዐለይሂ ሰላቱ ወሰላም የመከሩበትን ምክር ያለ መቀበል በራሱ ኩራት ነው። ልብስ መሬት ለመሬት እየተጎተተ ነጃሳ የሆኑ ነገሮች እየተጠረገበት ሴቶች አስረዝሞ ይልበሱ የተባለበትን በተቃራኒ ወንዶች እየለበሱ ከቤታቸው ሲወጡ ጫማቸውን አልብሶ ቢወጡም ኩራት አይደለም ብሎ ይጠቅሱታል። ከዚህ በላይ ምን ኩራት አለ? ነቢዩ ዐለይሂ ሰላቱ ወሰላም የተናገሩትን ንግግር ካለመቀበል፣ አማና ያሉበትን ነገር ተቀብሎ ካለመፈጸም በላይ ምንም አይነት ኩራት የለም። አስባልት ለአስባልት መሬትን እየጠረጉ ይሄዳሉ። በየሽንት ቤቱም ልብሳቸውን እየጎተቱ ይሄዱና ውዱ በሚያደርጉበት ሰዓት ከነቆሻሻው ሰብሰብ አድርጎ ጠቅልሎት ወደ መስጊድ ይገባል። ይህ ነቢዩ አለይ ሰላት ወሰላም አጥብቆ አማና ያሉበት ጉዳይ ነው፣ የተከለከልንበት ጉዳይ ነው። ነቢዩን አለይ ሰላት ወሰላም የሚቃረን ሰው ደግሞ የከፋ የሆነ ጀሃነብ ተዘጋጅቶለታል። ዛሬ የአላህ ጠላቶች የሚተገብሩትን ትግበራ እየተገበሩ የአቡበክርን ባህሪ ለመውረስ የሚፈልጉ ሰዎች አሉ። የአይሁድና ያይሁድና የነሳራን ሱና እየተከተሉ አቡበክርን መምሰል የሚፈልጉ ሰዎች አሉ። ከላ የነቢዩ ነለይ ሰላት ወሰላም ሱና ጥሎ አቡበክርን ለመሆን መሞከርና ማሰብ የማያቁ የማይረዱ ሰዎች ተግባር ነው እንጂ አቡበክርማ ያ ነብየላህ አላቸው ልብሴ እኮ ይወርድብኛል፣ እየጠበኩት ቢሆን እንጂ አላቸው ለነብዩ አለይሂ ሰላቱ ሰላም። ዛሬ እኮ ወንዶች ከቤታቸውም ሲወጡ በጫማቸው ልክ ዘርግቶት ይወጣሉ። ልብስ ሲገዙም ጫማቸውን ደርሶ ጫማቸውን ማይሸፍንላቸው ከሆነ አይገዙትም። ይህንን እያደረጉ የአቡበክርን ረዲየላሁ አንሁ ሐዲስ ሁጃ ለማቅረብ የሚሞክሩ አሉ። ይህ ሞኝነት ነው። ዛሬ የሰው ልጆች ልብሱን አሳጥሮ ይለብሳል እንዳይባሉ ወይንም አክራሪ እንዳይባሉ የተለያየ ስም እንዳይሰጣቸው ጫማቸውን እያለበሱና የተለያዩ ሲስተሞችን እየተጠቀሙ ያቦክርን ሐዲስ የሚጠቅሱ ሰዎች አሉ። ይህ ግንዛቤ እስልምናን ከማያውቁ ስሜታቸውን ከሚከተሉ አላህና መልእክተኛው አለይሂ ሰላቱ ወሰላም ያስተላለፉትን መልእክት በስነ ስርዓት ያልተረዱና ማስተላለፍ የማይፈልጉ ሰዎች ግንዛቤ ነው እንጂ አቡበክር ረዲየላሁ ታ አንሁ እኔ እየተቆጣጠርኩት ቢሆን እንጂ ይወርድብኛል፣ እንዴት ይሻላል ብሎ ሲያቀርብላቸው ለነቢ አለይሂ ሰላቱ ወሰላም አንተ እንደዛ ብሎ ከሚሰሩ ሰዎች አይደለህም አሉት። ዛሬ አብዛኛው የሙስሊም ወጣቶችና የሙስሊም አባቶች ለኩራት ብሎ ነው የሚያደርጉት፣ የሚተገብሩት ትግበራል። እጓደኛ ዘንድ ዲን ላይ ጠንካራ ነው እንዳይባል፣ እጓደኛ ዘንድ ልብሱን ከፍ ያደርጋል ተብሎ እንዳይተቹ ያንን ክብራቸው ለመጠበቅ ሲሉ ጫማቸውን ያለብሱና እኔ ለኩራት አደለውም ይላል። ከዚህ በላይ ኩራት የለም።

እንግዲህ የአቡበክርን ሐዲት ለራሳቸው የሚተረጉሙ ሰዎች ቢበዙም፣ ግን ነቢዩ ዓለይሂ ሰላቱ ሰላም በዚህ ሐዲስ ደግሞ ምንም አይነት መፈኛፈኛ በማይሰጥ መልኩ ከቁርጭምጩሚት በታች የሚለብስ ሼክም ይሁን ደረሳም ይሁን ሀብታምም ይሁን ድሃም ይሁን ሁርም ይሁን አብድም ይሁን ጥቁርም ይሁን ነጭም፣ ይሁን ከቁርጭምጩሚት በታች የሚለብስ ወንድ አሉ፣ ነቢ ዓለይሂ ሰላቱ ሰላም ሚን ልዛር ከሸርቅ በፊናር ጀሀነብ ውስጥ ነው አሉ ነቢ ዛሬ ኢኽዋኖች ተልቢስ ያደርጋሉ ኡማው ላይ ሱፊዮች ጋር ሲሄዱ ሱፊዮች ልብስን አሳጥሩ የሚለብስን አካል ስለማይወዱ ወደ ታች ጎተት ያደርጉታል። ጠንካሮች ናቸው ብሎ የሚያስቧቸው አካሎች ጋር ሲሄዱ ደግሞ ወደ ላይ ጎተት ያደርጉታል። ሰለጠን የሚሉ አካላቶች ጋር ሲሄዱ ደግሞ ወደ ታች ጎተት አድርጎ ጫማቸውን ያለብሱታል። እንደ ቦታውና እንደ ጊዜው የሚንቀሳቀሱ ሰዎች አሉ። ይህ አላህ ዘንድ ቅጣት የሚያስቀምስ ነጥብ ነው፣ ችላ ብለን የምናልፈው ነጥብ አይደለም። አሳጥሮ የሚለብስ አካል የነቢዩን ዓለይ ሰላት ወሰላም ምክር የተቀበለ፣ አስረዝሞ የሚለብስ አካል ደግሞ ነቢዩን የሚቃረን አካል ነው እንጂ አስረዝሞ ለብሶ ነቢዩን ወዳለው የለም ዓለይ ሰላት ወሰላም። ነቢዩን መውደድ ብሎ ማለት ጣዓቱ ፊማ አመረ ባዘዙት እሺ ማለት ወጅቲናቡ ማ ነሃ ዐንሁ ወዘጀር ከከለከሉት ነገር መከልከል፣ አላህ ላይ መለክ ነው። ነቢዩ ዓለይሂ ሰላቱ ሰላም በደነገጉት ድንጋጌ እንጂ ሥራ ሳይሰሩን ነቢዩን ወዳለው የለም። የሙስሊሙ ወጣት ይህንን የነቢዩን ዓለይ ሰላት ወሰላም ምክር ተቀብሎ እንዳይተገብር የተለያዩ ፍርቃዎች የሙስሊሙን ወጣት በተለያዩ አመለካከቶችና በተለያዩ ባህሪያት የሙስሊሙን ወጣት ባህሪ ቢያበላሹትም፣ ይህንን የነቢዩን ዓለይ ሰላት ወሰላም ምክር ተቀብሎ እንዳይተገብር ቢያደርጉትም፣ እኽዋኖች ብታስረዝምም ብታሳጥርም ምንም ችግር የለውም፣ ከጊዜው ጋር ከሀገሩ ጋር ከአካባቢው ጋር ከስልጣኔው ጋር አብረሂድ ብሎ ህዝቡን ቢያስተኙትም፣ ነቢዩ ዐለይሂ ሰላቱ ወሰላም ግን ጀሃነም ከሚጠብቃቸው ሰዎች አንደኛው ሰው ልብሱን አስረዝሞ የሚለብስ ነው አሉ። ነዑዙ ቢላህ።